ኢየሱስ ክርስቶስ ጎይታ ይንበልኩም አለና። አዋጅ! አዋጅ! አዋጅ! ኢየሱስ ክርስቶስ ያድናል፣ ከሞትም ይታደጋል፣ ከኃጢአትም ይታደጋል። ለአንተ ብሎ ነው፣ የአንቺ ብሎ ነው፣ ለእኛ ብሎ ነው የሞተው ኢየሱስ ክርስቶስ እዛ ቅራንዮ ላይ እዛ ቅራንዮ ላይ የተንጠለጠለ ኢየሱስ ክርስቶስ ላንተ ብሎ ነው፣ ላንቺ ብሎ ነው፣ ለእናንተ ብሎ ነው። ኢየሱስ ክርስቶስ ይወዳቸዋል፣ ኢየሱስ ክርስቶስ ይወዳቸዋል። ኑ ወደዚህ ጌታ ዚህ ኑ፣ ወደ ክርስቶስ ኢየሱስ። እኛ ይሄ የምስራች ይዘን ነው ያወጣን። ይሄ የምስራች፣ ይሄ የምስራች ይዘን ነው ያወጣን። ወደ ኢየሱስ ክርስቶስ ኑ፣ ወደ ኢየሱስ ክርስቶስ ኑ፣ ወደ ኢየሱስ ክርስቶስ ኑ፣ ወደ ቤቱ ተመለሱ፣ ወደ አምላካችሁ።